ጠዋት ጠዋትም ማለት ነው። ነገር ከምትበሉ ተሞረ ማለት ነው ተሞረ ብለ እኛው ጥቁር አዝሙድና ምንድነው የሚባለው የሱና ከሚባለው ተቀላቅሏል። ከዛ ይህ እንደዚህ አድርጋችሁ እንደዚህ አድርጋችሁ በነገራችን ላይ ለጤና በጣም ጥሩ ነው። ምን መሰላችሁ? ጠዋት ጠዋቱ ይህንን ሶስት ፍሬ ተምር አራት ፍሬ ተምር በልታችሁ ከዛ ቶሎ ቁርስ ስለማትበሉ ማለት ነው። ለእንትን ለጤና እንደተነሳችሁ ቡና አትጠጡ እንደተነሳችሁ ቡና ከጠጣችሁ ጥሩ አይደለም እና ማለት ነው። ጧት ጧቱን ተነስታችሁ ቡና ከጠጣችሁ ለጨጓራችሁ ጥሩ አይደለም። አሁንኛ ብዙ ጊዜ ቁርሳችን አልፍደን ነው የምንበለው። ስለዚህ እንደተነሳችሁ ስራ ከመጀመራችሁ በፊት ሶስት ፍሬ ተሞር ወይ አራት ፍሬ ተሞር በልታችሁ ከዛ ወተት ካለ ወተት ተጠጡ። እርጎ ነገር ካለ በቃ እንደዛ አድርጋችሁ ቡና በኋላ ትንሽ ቆይታችሁ ራሱ ቡና በባዶ ሆዳችሁ ከጠጣችሁ ቡና ጦሩ አይደለም። ስለዛ ይሄ ለጨጓራችሁ ራሱ ጦሮ ነው። የራባችሁ ራቡም ካለባችሁ አሁን የራባን ራሱ ስራችን ከጨረስ እንበላለን ይልናለን። ያን ነገር ደግሞ ትዕግስት ያደርግልናል ማለት ነው ምንድን ነው ሪቦን ራሱ ሪቦን ጉዳት እንዳይደርስብን ያደርገናል ማለት ነው። ከሞሮ ማለት ነው ቁርስ እስከሚንበላ ድረስ በጣም ጥቅም አለው። ጠዋት ጠዋት እንትን በር ይህን ስራ ከመግባታችሁ በፊት ሶስት ፍሬ የተመገቡ ከቻላችሁ ደግሞ ምግብ ቁርስ በፍታችሁ መግባት። ግን እኛ ብዙ ጊዜ ቁርስ ሳንበላ ነው ወደ ስራ የሚንገባው። ከዛ ደግሞ ቡና እንጠጣለን። ይሄ ደግሞ ጥሩ አይደለም። መጀመሪያ ታሞር በልታችሁ ቁርስ ካልተመቻችሁ ታሞር ሶስት ፍሬ በልታችሁ፣ የትኛውም ቤት ይኖራል። ከዛ ደግሞ ከዛ በኋላ ቡና ብትጠጡም ችግር የለውም። በባዶ ሆዳችሁ ቡና ብትጠጡ ጥሩ አይደለም አላችኋለሁ። ለሁሉም እንዲደርስ ሼር አድርጉ።